እኛ ደግሞ ጨለማ ነው ከዚህ። አኬ አቤት! ጆከር ወንድም ጨዋታ ጀምረሃል? ጀምሬያለሁ ግን አልጨረስኩትም። ጥሩ ገቢ ያለው ያ ብዙ አይደለም ምሽት። አሁን እኔ ስራ በመሆኑ ነው እንጂ ትልሰራ ነው ምን ላርግ? እንዴ ምን ይሻለኛል ዛሬ? እንትና ደግሞ ይኸውልህ ቴዲ የሚባለውንና ግርማ ሞቶላ የሚባለውን እቤት ላይ አታስገባ። በተለይ ቅናተኛ ባለጌዎች። አሁን እኮ ቴዲና ግርማ ሞቶላ ቆይ፣ አኬ አንድ ጊዜ ልንገርህ እና እነዚህ ለመዝናናት የሚመጡ ቶቻችን በተለያየ አሜሪካ ምናምን፣ ካናዳ ምናምን ያሉትን ነበረች፣ እሷን አውቆ ሊያጣምሱኝ አልቻሉም። ግን አልፈልአንድ ጊዜ አኬ ልጨርስልና ሁላችሁ ግሩፕ ቴሌግራም ግሩፕ አላቸው። በማታለል ቪዲዮ በመያዝ አንዷን አሁን ግርማ ሞቶ ላናትሄዲ አርባ ሺህ ዶላር ጠይቃታል። ካልሆነ ቴሌግራም ላይ ግሩፕ እንለቀል። ልጅቷ መታኔ ጋር እያለቀሰች ነው። አሁን ልጅቷን ግልጽ እንዳላረጋት ግን ነገሩን ግልጽ አርገዋለሁ። ከዚህ በኋላ የዛች ቪዲዮ ቢለቀቅ ተናግር ያለሁኝ ቢለቀቅ፣ ስሟን አልጠቅስም ቢለቀቅ እነሱ ናቸው። ከዛ ወይሷንና እያደረጉላትን ቴክስቱን አመጣለሁ እነዚህ ሰዎች ግን ግርማ ሞቶላና ቴዲ የሚባሉት ከዛ ሴቶች አሉ፣ አብረዋቸው የሚሰሩ እንደዚህ አይነት ሴቶች አሉ ላቸው ገንዘብ ሚዲያ ላይ እንግዲህ በዛ አይነት መንገድ ኢትዮጵያ ያሉትን ጭራሽ ቲክታክ ላይ እንዳይመጡ እያደረጓቸው ነው። ፊታቸውን አያሳዩም። በሌላ ፎቶ ነው የሚጀናጀኑት፣ እንደሚያገኟቸው እንደሚያገቧቸው፣ አሜሪካን እንደሚወስዷቸው ምናምን፣ ኢትዮጵያ ያሉትን የሚጀነጀሏቸው ግርማ ሞቶላና ቴዲ የሚባለው ራሳቸውን የቻለ ቢያንስ ከአምስት በላይ ዋና ዋና መሪዎች ግሩፕ አላቸው፣ የራሳቸው የቴሌግራም ግሩፕ። በውጭ ዓለም ያሉትን በዶላር ነው ገንዘብ የሚጠይቁት። ክብርሽን፣ ምንሽን ጨዋ ሆነው ነው የሚቀርቡት። እና እንደዚህ አይነት ነገር ስላለ ሴቶች ተጠንቀቁ። የቀረባችሁትን ሁሉ ማርዬ፣ በቃ መልካም ቀን ጆከርዬ። እና አኬ አኬ ቤት ላይ እየሰደበኝ፣ እነዚህ በእኔ ስም የከፈቱ ሰዎች ግን አሉ እንደው ብትነግራቸው አንተን እኮ ይፈሩሃል። እረፉ አክሊሉ ናተ። እኔ ማታ እመጣለሁ ቤት ላይ እንወያያለን። ሸራርግልኝ እንትና ደግሞ የወበጣኝ ነው። ገመሮች እንትናን ብትነግረው፣ አንዲት ደግሞ የምታስቅብኛ ያለች እነግርሃለሁ። በውስጥ በጣም እያሳቀችብኝ ነው ቤቷ አስገብታ ስማ እንደዋወላለን እንደዋወላለን። የእኔ አባት ችግር የለውም። ይኸውልህ አሁን አንተን ተጠያቂ ጥያቄ አደርገዋለሁ። አዳል እነዚህ ሰዎች እየሰማኸኝ ነው። እነዚህ ሰዎች ተጠያቂ አደርገዋለሁ። ገመሮች፣ በተለይ ገመሮች ግርማ ሞቶላ ልክ የሰጠውን ገንዘብ ለመውሰድ እኔ ነኝ የማወጣላችሁ በመጀንጀን በመጥበስ እኔ ነኝ ገንዘቡን የማወጣላችሁ። ከዚህ ከአሜሪካ ወደ ኢትዮጵያ ሲላክ ገንዘቡ ትርፋማ ለሌላ ሰው አታስወጡ በማለት እያንዳንዳችሁም በቪዲዮችሁ እያስፈራራ ያልተበላሽ ሴት የለሽም። ነይ ውጭና ተናገሪ። እኔ መረጃውን ከማወጣው ወጥታችኋል። የዚችኛዊቱን አርባ ሺህ ዶላር የጠየቋት ቪዲዮ ከተለቀቀ ነግራኛለች። ቮይሱን ሁሉ ሰብስባ መረጃውን ልካልኝ ልካልኛል። ይሄ ቪዲዮ ከተለቀቀ ተጠያቂዎቹ እነሱ ናቸው። ከዛ ቮይሱን አመጣለ ቴዲና ግርማ ቦቶላ፣ ያ ቀልድ የለም። ትላንት ስንት ጊዜ ጅጅ ራሱ አለችበት፣ እነሱ ጋር ስትላላ ስለምትለው ጅጅ ራሱ እንደዚህ የምትዘለው በዚህ ነው። እ ከብቱ ጋር የእኔ እኮ እናንተ ደግሞ የእኔ የእኔ ዋኛ ከእነሱ ጋር አይግባባል ግን የእኔ እንደዚያ አይነት ስራ ውስጥ ይኖራል ብዬ አልገምትም። አይኖርምም። ምን አባታችሁ እንትን በራስ መተማመን ስለሌላችሁ ማለት ነው። በጣም አፈላችሁ። ምን ሆናችሁ ነው? እንደ ምን ተሰቶች ምን ምን አልሽኝ? እንደ አድሬሴ ባዮላ ያለ ከፈለግሽ ነይ ከብቱ ምን አባቷ ማነሽ? የምታጠፊኝ ነኝ ወይ ማነህ? የምታጠፋኝ ነኝ ማነህ እና ነው ይህ እውነታውን የተናገርኩት። እውነታውን ደግሞ የሚከራ ምንድን ነው ሙር ሰው ከጭንቅላቸው የሌለው ሰው ጋራ ይወዳደርና፣ ግባ በቤት እንጫወታለን። አሁን ግባ አሁን

ሰላም ናችሁ ዜዶ ሙዚቃ ች ተመቸት ሆናል ስማ ኮዴ ወይ ይ ጀሪያውን የተከበረች የራሷ ሕይወት ያላት ልጅ ናት። ቴሪ የሚባለው ቁጥርሽን ካላክሽልኝ እኔም በቪዲዮ ካላወራሽ ብሎ ሀያ አራት ሰዓት ነው የሚያሰድባት። ቴክስት ራሷ መልስለት እነዚህ ነው በቃ አንድን ሴት ሀይ ብለው ፎሎ አድርገው ሀይ ብለው ካልመለሱላቸው ግርማ ሞቶ ላምስም ለጥፎ ይሳደባሉ፣ ስም ይሰጣሉ። እንደዚህ አድርገው አሸማቀው በውስጥ እንዲወሯቸው ያደርጋሉ። እነዚህ ድማ ጆከር እያወጣ አስታልኝ እንጂ ቪዶ እያልኩ ልጅቷ ካናዳያ ነው የምትኖረውን ያመጣታለሁ እኔ እነሱ አሁን የሆነ ነገር እስከሚሉ ድረስ ነው ድርከርቻቸውን ቴክስቱን ሁሉ አመጣሉ። ግርማ ሞቶላ እናይ እንደዚህ እንደዚህ አይነቶቹንማ ጆከር አንተ ነህ። አርባ ሺህ ዶላር የጠየቋት አርባ ሺህ እጇ ገንዘብ አለ ልጅቷ። በዩዘር እኮ ነው አትነቃባት። አበባ ራሱ አትሰጥም። በዩዘር በጣም ሀብታም ናት። አስክረው ምናምን እንጠጣ ነው ጨዋታ፣ ስትነግረኝ እንጠጣ እንጠጣ፣ እንዲዚ አይነት ነገር ተጠቀሚ ጥሩ ነው ምናምን፣ ከዛ በኋላ እርቃኗን በፍቅር ኳ እርቃኗን ቪዲዮ አርገዋታል። በስልክ እያለ ክፈቹ እኔ ወንድምሽ ነ እስኪ ከፈታ እርግብ ወድለ ቴዲ አዋሳ ነው አይደለም፣ ቴዲ የሚባል አሜሪካ የሚኖር ትራክ የሚነዳ ጊፍት አንድ አምስት ስድስት እየሰጠ በተለይ ጌመሮች፣ ጅጅ ራሱ እነሱ ግሩፕ ውስጥ አለችበት። የጌመሮችን ገንዘብ ጥብ አድርገው የበሉ ብዙ ጌመሮች፣ የጠፉ ጌመሮችን እኔ አሁን አመጣለሁ። እነሱ ሶስት መጥተዋል እኔ ጋር ትልልቅ ገንዘብ የሶስት ወር የአራት ወር የአምስት ወር የሸቀሉባትን እንዲ አለ ይህንን ካወጣሽብኝ እንዳያርገ ነው ጊፍት የሰጡትን ጊፍት ጊፍት እንዳያርገ ነው የሚቀበሉት። ተመልከቱ። ይህን ካወጣሽ እኮ ምን እንዳሉ ታውቃለህ። ይህንም እንደዚህ ያርገ ያደረገ ብለሽ ከወጣሽ ቪዲዮ እለቃለሁ። እኔ ስማቸውን መጥራት አልፈልግም፣ ግን የሆነ ነገር ካልኩኝ እነዛ ልጆ ቪዲዮ ይለቃሉ። እነዚህ ሰዎች ጂጂ ከእነሱ ጋር ተጣምራ ነው አብራ የምትሄድ። ጂጂ ክያ ገና ላቸውን ነ ና በላ እንዴ የምን ና ነው በስመ አብ። እንዳውቃት እናገራለሁ። እኔ ከዚህ የዛሬ ሶስት ዓመት እንደዚህ ዓይነት ነገር ተፈጥሮ ታውቃለህ? አጠፋን። አሁን ደግሞ ጥሩ ሰው መስለው ሰለክለክ ብለው ተባባሪ የሆናችሁ እዚህ ላይ እያጋለጥክ ማውጣት ነው ባ እያጋለጥ ክስታቸውን ሁሉ አመጣለሁ። እኔ ግርማ ሞተራ የሚባለው ሰውዬ ጭራሽ አሉዱ የተከበረው እጮኛ አላት፣ ቀለበት አላት። ቤተሰቦቿ በጣም ትልልቅ ሰዎች ናቸው። እንደ ቤተሰብ ይህንን ውርዴት ከሚ አይደለም በአጭር ቀሚሱ ሚዲያ ላይ ብታይ ፎቶ ቢለቀቅ ቤተሰቦች ምን እንደሚሉኝ ይላለ። እሷ ልጅቷ ክስ ጀምራለች። ምን ላይ እንደሚደርስ እንግዲህ እናያለን። ብልግና ነው፣ ብልግና ነው፣ ብልግና በጣም ሚዲያ የማይፈቅደው ለሰውም የማይፈቀድ አሉ። ሴቶች ተባባሪ ሴቶች በጣም ተባባሪ አሉ አሉ አሉ። አዎ ሴትን ማያወቁ አንዳንድ መጥፎ ሴቶች ምን ያደርጋሉ መሰለ እከሌ ጥሩ ሰው ነው ጊፍት ያውጣልች ትላታለች። ሴቲቱ በወንዱ ፎሎ ማመለስ ከሆነ ጓደኛሽ ልሆን እንደዚህ ምናምትልና ቁጥር ትቀበላታለች። ግሩፕ ላይ በማቀላቀል በግሩፕ ወሬ ይጀመራል። በውስጥ ከቴሌግራም ላይ በውስጥ እንዲዋጣት ይደረጋል። እዛ ላይ እየዋጣና እንዲያወራት ይደረጋል። አስባል ሁለት ሶስት የሆኑና እችኛ ይቱ ዋና ይቱ አብራ ቪዲዮ ከፍታ በአጭር ነገር እንድታደርግ ይደረጋል። እንደዚህ ነው። እነ ግርማ ሞቶ ላይ እየሰሩ ግርማ ሞቶ ላይ እና አትሄጂ አንላቀቅ፣ አንላቀቅ ሴት ልጅ እንደዚህ ማስለቀስ አይቻል። አባት አንተ የከሃዲ ልጅ ሰርታችሁ መብላት ያቃታችሁ የሰጣችሁትን ግፍት ሴትን እንደዚህ እየተበቀላችሁ የምትመልሱ። ሴት ናት የምትቆመው። ሴቶች ነቅታችሁ ቁሙ። ሴቶች እንደዚህ አይነት ቦታ አትልከስከሱ፣ እራሳችሁን ጠብቁ። ታውቃላችሁ እራሳችሁን ስንት ነገር እየደረሰባችሁ እንዲያል ግፍት። ሰላም ለሰው አንድ አይነት አቋም ነው ያለ ለሁሉም ማለት ነው። ደስ የሚለኝ አቋምህ ለዛ ነው ስንትናት

እነዚህ ልጆች ምን እንደተደረጉ ታውቂያለሽ? አንበሳ ይሰጧቸዋል። ከዛ እኔ አዋጣልሻለሁ ብርሽን የተባበርሽ ያለው ቪዲዮ ይይዙባቸዋል። ቀጣይ በአንድ ጊዜ ጠቅለል አድርገሽ አንድ ጊዜ ስልክልሽ ብሩ ይበዛልሻል ይሏቸው መጨረሻ ላይ ምንድን ነው የሚያደርጓቸው? ያን የያዙባቸውን ቪዲዮ እለቅብሻለሁ ይሏቸዋል። ይህንን ገንዘብ ከጠየቅሽ እለቅብሻለሁ ያለው መጥቶ ጊፍት የሚሰጠው ሰው እዩ፣ ሌብላቸውን የሁለታቸውን ተመልከቱ ሂዳቸው መጣው ጊፍት በመስጠት ሰውን በማታለል ሴቶችን በማታለል የሰሩትን በሴቶች እየተጠቀሙ ነው። አዲስ አበባ ያሉ ምስኪንቶቻች እናገኛል ብለ ቁጭ ምንም ከገንዘቡ ሳይሆኑ ራሳቸውን ማዋርደው በእንደዚ አይነት ሁኔታ ሴቶችን እንደዚህ አሞራላቸውን እየጎዷቸው ነው። ገሚታወቁ ጊፍተሮች አሉ፣ ትልልቅ ጊፍተሮች አረ በጣም የሚገርም ነው። በጣም ነው የሚያስጠላው። መልካም ናቸው እንደዚህ አይነት እንኳን ገንዘብሽን አውጣልሽ ብሎ እንትልልሽ ቀርቶ እነዚህ ሁለታቸው ግን ቴዲ የሚባለው ጂጃ ያለችበት ግሩፕ ላይ አረ ምንም እንትላለ አልደብቅልሽም እና የራስሽ ጉዳይ ነው። እንደዚህ አይነት ነገር ላይ ራሷ ልጅ ዲም እያለቀሰች ነው ነው የነገረች ሌባ አይደረግም ነር ነው በጣም የሚገርም ቴዲ አዋሳ አይደለም። አላችሁ እኮ ሌላ ቴዲ አለ ማለት ነው። ኧረ ቴዲ አዋሳ እንደዛ አይነት ልጅ አይደለም። በእናታችን ምን ነው? ይህን ነገር ለማጥፋት መረጃ አምጣ፣ መረጃ እንደዚህ ይበል። መረጃው ቢወጣ እነዛ ልጆች እንዲወጣ ቤተሰቦቻቸው ስለማይፈልጉ ከቤተሰብ ስለሚፈሩ አሁን የነሱ መሸሻ መረጃ አምጣ ነው። ጠብቁ። አሁን ገብተው በየቤቱ ላይ ዮኒ ቤት ሳይቀር ጅጅ ቤት ሳይቀር አሁን እሪታ ሲጀመር ይሄ ነገር ዝም ብላችሁ ጠብቁ። እኔ ደግሞ ሪከርድ የተለያየ እንትኑን አመጣለን አመጣለሁ የሴቶችን ሪከርድ፣ እኛም እንደ እያለቀሱ ሁሉ ሪከርድ አመጣለሁ። እያለቀሱ የፈቀዱልኝን የፈቀዱልኝን አውጥቼ አሰማለሁ። ይምጣ እና እኔ ጋ ይከራከር። ገና በየቤቱ እሰጣለሁ። በየቤቱ በየቤቱ ናቸው ግን በእናታቸው እንደዚ አይነት ቅሌታሞ ቅሌታሞች፣ በጣም መተህ የሰጠኸውን ጊፍት አንተ አስበዋል ግን ሰው ጊፍት ሰተህ አንበሳ ሰተህ ትልቅ ብር መቀብ ሶስት መቶ ዶላር ሰተህ እኮ እነዚህ ልጆች አራት ወር አምስት ወር ስንት ብር እንደሚሸክሉ አስበዋል። ሶስት መቶ ዶላር ሰተህ ታማኝ ትሆንላታለህ። የሚሰጡሽ እኔ ዋጣልሻለሁ፣ ከኔ ጨምሬ እልክልሻለሁ ትላት አለ በቃ እንትን እዛይ አፍቃሪ መስሎህ ያው መጨረሻ ላይ ብሩን ለመውሰድ በቃ እንደዚህ ቪዲዮ ሽለቃለሁ ብሩን የእሷን ቪዲዮ ትይዛለህ። ብሩን እንዲሁም ለእናንተ ገረሩነን ከምንኖር አንሰራም ቲክታክ ላይ መምጣታችን ይቅር ብለው የጠፉ ልጆች አሉ። በቃ ተነስቼባችኋለሁ፣ ደግሞ በሽታ የተነሳብኝ አይ እንደዚህ አይነት ሁሉማ ጆከር እያወጣ አጋልጣቸው እ ለፍርድ መስጠት ነው። አሁን እነሱ መጥተው ይቅርታ ሄደው ሄደው ይቅርታ ካልጠየቁ እነዛን ሴቶች አለቃቸው ሄደው አጎንብሰው ገንዘባቸውን ካልሰጡ አንላቀቅም። ቀልኛ ነ ሂድበት፣ እግዚአብሔርን ሂድበት፣ እንዳትፈታቸው። ሂድበት አለሁ፣ ሂድበት አለሁ። እኔ ግርማ የሚባለው እራሱ እንዲሁ ቀልቤ አይወዱ ለምን ቀልብ ይወዱ? እንደዛ አይነት ብልግና ስራ ያለበት ያለበት መጀመሪያ ቁጥሩ ሰቆን ይነግራል። እንዲሁ ራሱ የእንትና የዛች አሮጊታ አለቅላቂ ነው። ሁለቱማ አንድ ላይ የሆነ ሴራ የሚሰሩት ነገር። ስራ ሁሉ የሰው ልጅ ስራህ ነው የሚያስወድድህ፣ ይሄ ነው።